በስማ ወልድ መስ ቅስ አ አምላክ አሚን የልሉ እግዚአብሔር ቤተሰቦች የእናታችን የቅዱስ ድንግል ማርያም የአስራት የበረከት ልጆች፣ እንደዚሁም የሰማዊ መንገድ ሚዲያ ከተከታዮቻችን እንደምናላችሁ። ይህ ዘወትር ወድናንተ የምናደርስላችሁ የመንፈሳዊ ትረካ መራ ግብራችን ነው። በዛሬው መራ ግብራችን ይሰንላቸው የቀረብ ነው መጽሐፈ ሲራክ ይሆናል። ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ አብራችሁን ቆዩ። መጽሐፈ ሲራክ ምዕራፍ አንድ የጥበብ ሁሉ መገኛዋ ከእግዚአብሔር ዘንድ ነው። ለዘላለም ከእርሱ ጋር ናት። የባህር አሸዋን፣ የዝናብ ጠብታን፣ የዘላለምነት ቀኖች ነስ ማንኮት የሰማይ ምጥቀት የምድርን ስፋት የባህርን ልቀት ጥበብንም ማን መርምሮ አገኛቸው? ጥበብ ከሁሉ አስቀድሞ ተፈጠረች። የጥበብ መታሰቧ ከጥንት ጀምሮ ነው። የጥበብ ስራዋ ለማን ተገለጠ? ምክሯንስ ማን አወቀ? ጥበበኛ አንድ ነው፣ እጅግም የሚያስፈራ ነው። እርሱም በዙፋን ላይ ጸንትነራት ። እርሱ እግዚአብሔር ሰራት አያት፣ ሰፍተራትም፣ በስራው ሁሉ ላይ አሳደራት። እርሷን እንደ እርሱ ስጦታ ከስጋዊ ሁሉ ጋር ናት። ለሚወዱት ሁሉ እርሷን ሰጣቸው። እግዚአብሔርን መፍራት ክብር ነው፣ የሚያስመካም ነው ደስታም ነው። የደስታም ዘውጥ ነው። እግዚአብሔርን መፍራት የልብ ደስታ ነው፣ ሐሴትንም ይሰጣል፣ ደስም ያሰኛል፣ የህይወትንም ዘመን ያረዝማል። እግዚአብሔርን የሚፈራ ሰው ፍጻሜው ያምራል፣ በሚሞትበትም ቀን ይከብራል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። በእናታቸው መሐፀን ከምእመናን ጋር ተፈጠረች። ከሰዎችም ጋር የዓለምን መሰረት ፈጠረች። ከዘራቸውም ጋር ልትኖር ታመነች። ጥበብን መጥገብ እግዚአብሔር መፍራት ነው። በፍሬዋም ታጠግባቸዋለች። በቤቶቿም ደስታ መልተዋል። በቦታዎቿም ፍሬ ያለ የጥበብ ዘውዷ እግዚአብሔር መፍራት ነው። ሰላምን ያመጣታል፣ ይፈውሳል። ያድማለም ፈጣሪዋ አያት ዘፍተራትን ምክርንም የእውቀትንም የጥበብንም ምንጭ አፈሰሰ። የሚያጽናትንም ሰዎች አገነናቸው፣ አከበራቸው። የጥበብ ስራ እግዚአብሔርን መፍራት ነው። ቅርንጫፏም የሕይወትን ዘመን ያረዝማል። ከኃጢአት ለመራቅ ራስን መቆጣጠር። በተቆጣ ጊዜ መከራይ ይመጣበታል ቁጡና አመፀሚኛ ሰው ምጽደቅ አይችልም። ጊዜዋን እስክታልፍ ድረስ ቁጣ ታገሳት፣ ኋላም ደስ ታሰኝሃለች። ጊዜውን እስክታገኝ ድረስ ነገርህን ሰውር። ብዙ ሰዎችም ጥበብን ይናገራሉ። በጥበብ መዛግብት የምሳሌ ትምህርት አለ። ኃጢአተኛ እግዚአብሔርን የሚፈራውን ይጸየፈዋል። ጥበብን ጠበብን ከወደድከ ትእዛዞችን ጠብቅ እግዚአብሔርም እርሷን ይሰጣል። ጥበብም እውቀትም እግዚአብሔርን መፍራት ነው። ፈቃድም ሃይማኖትና የውቋህ ናቸው። እግዚአብሔርን መፍራትን አትዘንጋ። እየተጠራጠርክ እግዚአብሔርን በሁለት ልብ አታገልግለው። በጽዋፍ አትውደቅ። ከንፈሮችን ጠብቅ እንዳትዋረድ ሰውነትንም እንዳትወድቅ ራስን ከፍት እግዚአብሔርን የሰው በርኸውን ይገልጥብሃል። እግዚአብሔርን በመፍራት አልመጡምና በልብ ሽንገላ ሞልተዋልና በብዙ ሰዎች መካከል ይጠላሃል። መጽሐፈ ሲራክ ምዕራፍ ሁለት ልጄ ሆይ ለእግዚአብሔር ትገዛ ዘንድ ብትሄድ ሰውነትን ለመከራ አዘጋጅ። ልብህንም አቅና ታገስ። አታውለውልም፣ ብትጨነቅም አትጠራጠር። ነገር ግን ተከተሎ በፍጻሜህ ሕይወትህ ትበለጽግ ዘንድ አተተው። የደረሰብህ ሁሉ ተቀበል። በችግር ሟራት ታገስ። ወርቅን በእሳት ይፈትኑታልና ጻዲቅንም ሰው በመከራ ይፈትኑታልና፣ ርግን እግዚአብሔርን እመነው እርሱን ይረዳል። መንገድህንም አቅና በእርሱን እመን። እናንተ እግዚአብሔርን የምትፈሩ ሆይ ቸርነቱን ደጅ ጥሟት፣ በመከራም እንዳትወድቁ ከእርሱ አትራቁም። እግዚአብሔር የምትፈሩት ሆይ ዋጋችሁን እንዳታጡ እመኑት። እግዚአብሔርን የምትፈሩ ሆይ የዘላለም በጎነትንና ምህረቱንና ደስታውን ተስፋ አድርጉ። በእግዚአብሔር አምኖ ያፈራ ማን ነው? እሱም በመፍራት የታገሰና የተጣለ ማን ነው? ጠርቶትስ ቸል ያለው ማን ነው? እግዚአብሔር ማሀሪ ይቅር ባይ ነውና ኃጢአትን ይቅር ይላል፣ በመከራ ቀንም ያድናል። ለሚጠራጠር ልቦና ወዮለት፣ ለጠማሞች እጆችም ወዮላቸው። ስራውም ሁለት ለሆነ በሁለት መንገድ ለሚሄድ ኃጢአተኛ ወዮለት። ለሚጠራጠርና ለማያምን ልብ ወዮለት፣ ለዚህም አያመልጥም። ትግስታቸውን ላጡ ሰዎች ወዮላቸው። እግዚአብሔር ተመለሰባቸው ጊዜ ምን ያደርጉ ይሆን? እግዚአብሔር የሚፈሩ ቃሉን አይረሱም። የሚወዱትም ትእዛዙንና መንገዱን ይጠብቃሉ። እግዚአብሔርን የሚፈሩ ሰዎች ፍቃዱን ይሻሉ፣ የሚወዱትን በህግ ያካሉ። እግዚአብሔርን የሚፈሩ ልቦናቸውን ያዘጋጃሉ፣ በፊቱን ሰውነታቸውን ያዋረዳሉ። በሰው ልጅ ከምንወድቅ በእግዚአብሔር እጅ እንውደቅ፣ እንደ ልዕልናው የቸርኖፍ ብዛት ቢሆነውና መጽሐፈ ሲራክ ምዕራፍ ሶስት ልጆች ለወላጆቻቸው ማድረግ ያለባቸው ግዴታ። ልጆች ሆይ እኔን አባታችሁን ስሙኝ፣ በህይወት ትኖሩ ዘንድ እንዲህ አድርጉ። እግዚአብሔር አባትን በልጆች ላይ አከብሯል፣ የእናቱንም ስልጣን በልጆቿ ላይ ከፍ ከፍ አድርጓልና አባቱን የሚያከብር ልጅ ኃጢአት ይሰረይለታል። እናቱን የሚያከብር ልጅ ድልብ እንደሚያደልብ ነው። አባቱን የሚያከብር ልጅ በርግ ደስ ይለዋል፣ በሚጸልይበት ቀን ፈጣሪ ይሰማዋል። አባቱን የሚያከብር ልጅ እድሜው ይረዝምለታል። እግዚአብሔርም የሚሰማ ልጅ እናቱን ያሳርፋታል። እንደ አገልጋዮች ለወላጆች ይገዛል። በረከቱ ተደርሰ ዘንድ በቃለህም በስራህም አባትን አክብሮ የአባት በረከት የልጅን ቤት ያጸናልና የእናት እርግማን ግን መሰረትን ይነቅላል። አባትን በማቃለል አትመካ። አባትን ማቃለል ትምክት አይሆንምና ሰው በአባቱ ክብር ይከብራል። የሰው ውርደቱ እናቱ በማቃለሉ ነው። ልጄ ሆይ በእርጅናው ጊዜ አባትን እርተው፣ በሕይወት ምሳሌ አታሳዝነው። ቢያረጅ አይምሮም ቢያጣ ለፈቃዱ እሽ በለው እንደሚቻል አክብሮ ባረጀም ጊዜ አታስከፋው። ዋጋ በመቀበልም ጊዜ አባትን መርዳትን አይዘናጋብህና ለኃጢያትን ፈንታ ጽድቅን ትሰራለች፣ በመከራም ቀን ይታሰብልሃል። ፀሐይ በረድን እንደሚያቀልጠው ኃጢያተኞች እንደዚሁ ይቀልጣሉ። አባቱን የሚጠልሰው እግዚአብሔርን እንደሚጻረፍ ነው። እናቱን የሚያሳዝናትን በእግዚአብሔር ዘንድ የተረገመ ነው። ስለ ትህትና፣ ልጄ ሆይ ስራህን በሃይማኖት ይገለጽ ዘንድ እውነተኞች ሰዎች ይወዱድሃል። እንደገና መጠን ተመጠን እንደዚሁ ራስን አወርድ፣ በእግዚአብሔር ዘንድ ዋጋን ታገኛለህ። የእግዚአብሔርም ስራ ታላቅ ነውና በቅዱሳንና በትሁታን ዘንድ ይመሰገናል። የሚበረታብን አትፈልግ የማትችለውን አትመራመር። ነገር ግን የታዘዝከውን አስብ። በስውር ያለውን ግን አያስጨንቀ። አላስፈላጊ ሥራዎችን አትመራመር፣ ከሰዎች ይልቅ ለአንተ እጅግ ተገልጧልና። ብዙ ሰዎች መታሰቢያቸውን አሳታቸው። ብዙ ሰዎች የልቦናቸውን ትዕቢት ጣላቸው። እፋትን የሚወዳት በእርሷ ይሞታል። ክፉ ልቦናም በመጨረሻ ይታመማል። ክፉ ልቦናና በመከራ ይገርፋል። ኃጢአተኛ ሰውም በኃጢአቱ ላይ ኃጢአትን ይጨምራታል። ለትዕቢተኞች ጥፋት ፈውስ የላትም። ክፉ ተክል በውስጣቸው ስር ሰዷልና፣ የልብህም ሰው ልቦና ምሳሌ ይተረኩማል። የአዋቂ ሰው ጆሮ ጥበብ መስማትን ትወዳለች። ስለ ምጽዋት የምትነድ እሳት ውሃ ያጠፋታል፣ ምጽዋትን ኃጢአትን ታስተሰርያለች። ምጽዋትን ለሚሰጥ ሰው በመጨረሻ ይታሰብለታል፣ በሚሰናከልበትን ጊዜ መጠይቂያን ያገኛል። መጽሐፈ ሲራክ ምዕራፍ አራት ለድሆች እና ለችግረኞች መደረግ ስለሚገባው፣ ልጄ ሆይ ድሃውን የሚኖርበትን አተጋልክለው፣ ከሚለምንህም አይኖችን አትመልስ። የተራበጅ ሰውነት አታሳዝን፣ ያዘነ ሰውንም አታበሳጭ፣ ያዘነ ልቦናን አታስደንግጥ፣ የሚለምንህንም አትለፈው። በሚያገለግልህም ቤተሰብ ላይ አትቆጣ፣ ከድሃም ፊትህን አትመልስ። ከሚለምንህም አይንህን አትመልስ። የረግምህ ዘንድ ለሰው ምክንያት አትስጠው። በልቦነው አዝኖ ቢረግምህ ፈጣሪው ጸሎትን ይሰማዋልና በብዙ ሰዎች ዘንድ እንድትወደድ ሁን። በዳኞች ዘንድ አገልግል፣ ራስህንም ከፍ ከፍ አታድርግ። ድሀውንም በጆሮህ አድምጥ፣ በዋህነትም በጎ ቃልን መልስለት። የተበደለውን ሰው የሚበድለው ሰው እጅ አድነው። ለእሱም መፍረድን ችላ ትበል። አባቱ ለሞተበት ልጅ እንደ አባት ሆኖ ለእናቱም እንደ ባሏ ቆምላት ቁምላት እንደ ልዑልም እጅ ትሆናለ ከእናትም ይልቅ ይወትሃል ከፍ እንደምታደርግ ጥበብስ ልጆቿን ከፍ ከፍ አደረገቻቸው። የሚፈልጓትንም ትቀበላቸዋለች። እርሷን የወደደ ህይወትን ወደደ። ወደ እርሷ የሚገሰግስ ሰው በደስታ ይሞላል። አጠንቶ የሚይዛት ሰው ክብሩን ይወርሳል። እርሷም ያደረችበትን እግዚአብሔር ይባርካል። እርሷንም የሚያገለግል ቅብሳን ያገለግላሉ። የሚወዷትም እግዚአብሔርን ይወዳቸዋል። እርሷን የሚሰማትን አሕዛብን ይገዛል። እርሷንም የሚያዳምጣት ሰው ተዘልሎ ይኖራል። ካመንሃት፣ ታገኛታለ። በዘመናን ከፍ ከፍ ታደርጋለች። ከእርሷ ጋር ትሄድ ዘንድ ትቀድማለች፣ ክጽማም ታሳፍረዋለች። ሰውነቱን እስክታስገዛና በተግሳጽ እስክትፈትነው ድረስ ትገፈዋለች፣ ታስታምረዋለችም። ከዚህ በኋላ ዳግመኛ ተቀብላ ደስ ታሰኘዋለች፣ ሚስጥዋንም ትገልጥለታለች። ከእርሷ ወጥቶ ቢስት ግን ትለየዋለች፣ በጠላቱ እጅ ትጥለዋለች። ጊዜውን ጠብቅ፣ ከክፉ ነገርም ተጠንቀቅ። ስለ ነፍስህ በማፈር አታድላ። በማፈር ኃጢአትን የሚሠራለና በማፈርም ጽድቅን የሚሠራ ሞገስንም የሚያገኛለና ጉዳት በራስ ስለሚደርስብህ የሰው ፊት አይተህ አታዳላ። ሰውነትን እንዳትጥል አትፍራ። የሚነግርህን ሰው መናገርን አትከልክለው። ከቃልህ የተነሳ ጥበቡ ይታወቃልና፣ ትምህርቱም ከአንደበቱ ንግግር የተነሳ ይታወቃልና። ጽድቅን አትቃወም ስለበደልኩ በደን ንስሐ ግባ። ኃጢአትህን መናገር አትፍራ። የውሃ ሙላት አትደፋከር። ለሰነፍ ሰው ራስን አታዋድ። ለታላቅ ሰው ፊትም አታድላ። በጣሪህ እግዚአብሔር ስለ አንተ ይከራከራልሃልና፣ ለሞት እስክትደርስ ስለ እውነት ተከራከር። በአፍህ አውታታ አትሆን፣ ስራህንም ችላ ትበል። በቤትህ እንደ አንበሳ አስፈሪ አትሁን፣ ቤተሰብህን አታስደንግጥ። ለመበደር እጅህን አትዘርጋ፣ በመክፈልም ጊዜ እጅህን ለመሰብሰብ አትመለስ። መጽሐፈ ሲራክ ምዕራፍ አምስት የየዕለት የህይወት መመሪያ ገንዘብህን በከንቱ አትበትን። በቃኝን አትበል። ሰውነትህን ፍቃድ አትከተል። እኔ ኃይለኛ ነኝ፣ ማንስ ይችለኛል አትበል፣ እግዚአብሔር በቀልን ይበቀላልና። ኃጢአት ሠርቼ ፍዳ አልተቀበልኩም አትበል፣ እግዚአብሔር ብዙ ዘመን ይታገሳልና። ስለ ኃጢአትህ ንስሐ መግባትን አትፍራ። የእግዚአብሔር ምሕረት ብዙ ነው። ኃጢአቱንም ይቅር ይለኛል እያልክ በኃጢአት ላይ ኃጢአት አትጨምር፣ ምህረትም መቅሰፍትም ከእርሱ ዘንድ ይመጣልና መቅሰፍቱም በኃጢአተኛ ሰው ላይ ይወርዳል። ስለ እግዚአብሔር መገዛትን ቸላ አትበል፣ ሞት ድንገት ትመጣለችና ከቀን ቀን አታሳልፍ። ፍዳህ ከመቅሰፍት ጋር በመጣበት ጊዜ በመከራ ትጨነቃለህ። በመከራ ጊዜ አንተን ማዳን አይቻልምና ለአመፅ ገንዘብህን አትሳሳ። ራስን ስለ መግዛትና ግልጽ ስለመሆን ለሰው ሁሉ ሚስጢርህን አታውጣ፣ የወደደውንም ሁሉ አትከተል። ምላሱ ሁለት እንደሆነ ኃጢአተኛ አትሆን አትሁንአን በጥበብ ጸንተህ ኖር። ቃልህን አንድ ይሁን። ለመስማት ፈጣን ሁን አለን ለመመለስ ግን የዘገየህ ሁን። የምትነግረው ካለ ለባልንጀራህ ነገረው፣ ያለዚያ ግን እጅን በአፍ ላይ አድርግ። መክበርህና መዋረድህ ከቃልህ የተነሳ ነው። የሰው ውድቀቱ ከአንደበቱ የተነሳ ነው። ሃሜተኛ አትሁን በአንደበትህም አውታታ አትሁን። የሌባ እፍረቱ ጥቂት ነው፣ አንደበቱ ሁለት የሆነ ሰው ግን መከራው ጽኑ ነው። በታላቁም በታናሹም ሰው ዘንድ ቸር ሆነ ተገለጽ። መጽሐፈ ሲራክ ምዕራፍ ስድስት። ጥላት ከምትሆን ወዳጅ ሁን። የክፉ ስም ፍጻሜ ስድብና ውርደት ነውና ምላሱ ሁለት የሆነ ኃጢአተኛ ሰውም እንዲሁ ነው። ከልቦና ባነቃኸው ምክር ራስን ከብት ከፍ አታድርግ። አንበሳ ላምን እንደሚነጣጥቅ ሰውነትን እንዳይነጣጥቋት ጣልህን ይበላብሃል፣ ፍሬህንም ታጣለህ። እንደ ደረቅ እንጨት ይጥልሃል። ክፉ ሰውነት ገንዘብ ያደረጋትን ሰው ታጣከዋለች፣ ጥላቱም በእሱ የጨከነ ታደርገዋለች። ልዝብ አንደበት ወንድማማችነትን ያበዛል፣ ልዝብ አፍም ወዳጅን ያበዛል። ብዙ ሰዎች ወዳጆች ይሆኑህ። ነገር ግን ከብዙዎች አንዱ ምክርህን የምትገልጽለት ይሁን። ወዳጅ ብታብጅ በችግርህ ወራት ወዳጅ አብጅ። እጥነህም እምነት አትጣልበት። ለጥቂት ቀን የሚሆን ወረተኛ ወዳጅ አለና በመከራህም ጊዜ ከአንተ ጋር አይታገስም። ጠላት የሚሆንህና የሚሰድህ ሰውረህ የሰራኸውን ኀጢአትህንም የሚገልጥብህ ወዳጅ አለ። ስለማዕድህም የሚወድ ወዳጅ አለ፤ እርሱም ከአንተ ጋር አይኖርም፣ በተቸገርህም ጊዜ ይለያሃል። ባለጸጋ በሆንክ ጊዜ እንዳንተ ይሆናል፣ ቤተሰብህንም ይገዛል። ብትቸገር ግን እርሱ ባላንጋራ ይሆንሃል፣ እንዳይታየውም ይሰወርሃል። ከጠላቶችህ ራቅ፣ ወዳጆችንም ተጠባበቃቸው። የታመነ ወዳጅ እንደ ጸና አልባሽ አግሬ ጋሻ ነው። እርሱን ያገኘ ሰው ድልብ አገኘ። ለታመነ ወዳጅ ለውጥ የለውም፣ ለደግነቱም ሚዛን የለውም። የታመነ ወዳጅ የህይወት መድኃኒት ነው። እግዚአብሔርን የሚፈሩ ያገኙታል። እግዚአብሔርን የሚፈራ ሰው ወዳጅነቱን ያጸናል፣ ባልንጀራውም እንደ እርሱ ይሆነዋልና የጥበብ በረከት። ልጅ ሆይ በህፃንነትህ ጥበብን ምረጣት እስክታረጅም ድረስ ታገኛታለህ። እንደሚያርስና እንደሚዘራ ሰው ወደ እርሷ ሂድ፣ የተባረክ ፍሬዋን ጠብቅ። ስለ እርሷ መስራት ጥቂት ትደክማለህ፣ ነገር ግን ፈጥነ ፍሬዋን ትበላለህ። በሰነፎች ዘንድ ፈጽማ ጉዛጉዝ ናት። አእምሮ በሌለው ሰው አታድርም። የፈተና ድንጋይ አንስተው በተሸከሙት ጊዜ እንዲከብድ እንደዚሁ ትገብደዋለች፣ ፈጥኖም ይጥላታል። ጥበብስ እንደ ስሟናት ብዙ ሰዎች የሚያውቋት አይደሉም። ልጅ ሆይ ሰማይ በምክሬም ጽና፣ ምክሬንም አታቃልል። እግሮችን ወደ ቀንበሯ አግባ፣ ዛንጀሯንም ባንገት እሰር። ጫንቃህን ዝቅ አድርገ ተሸከማት። በእግር በረቷ አታበሳጭ። በፍጹም ነፍስህ ወደ እርሷ ተሰማራ፣ በፍጹም ኃይልህ መንገዷን ጠብቅ። ትለገዋን ተከተል፣ ታልጋት ታገኛታለህም። ያዛት አትተዋትም። በፍጻሜ እረፍትን ታገኛለህ፣ ደስታም ይሆናል። እግረ በረቷም እንደ ጽኑ ጋሻ ይሆንልሃል ዛንጀሯም የከበረ ልብስ ወደ መሆን ይመለስልሃል። የዘላለም ወርቅ በእርሷ ዘንድ አለና ማሰሪያዋም የሰማይ ሐር ጌጥ ይሆንልሃል። እንደ ክብር ልብስ ትለብሳታለህ፣ የደስታ ዘውድንም ታቀዳጃለች። ልጅ ሆይ ልብ ትሆን ዘንድ ብትወድድ፣ ትማርም ዘንድ በልቦናህ ብትጨክን፣ ትሰማ ዘንድ ብትወድ፣ ታገዝ ጆሮህንም ብታዘነብል ብልህ ትሆናለህ። በብዙ ሽማግሌዎች ዘንድ ቁም። ከእነርሱም አዋቂ ሰው ብታይ ተከተለው። የመጽሐፍ ነገር ሁሉ ፈጥነ ስማ። የጥበብን ምሳሌ አይዘነጋህ። ብልህ ሰው ብታይ ፈጥነ ወደ እርሱ ሂድ። እግርህም በደጃፉ መድረክ መላለስ። የእግዚአብሔርም ትእዛዝ አስብ። መጻሕፍቱንም ሁሉ ጊዜ አንብብ። እርሱም ልቦናን ያጸናዋልና ጥበብንም ትወዳት ዘንድ ይሰጣል። መጽሐፈ ሲራክ ምዕራፍ ሰባት ክፋትን አትስራት፣ ክፉም አያገኘህም። ከበደል ራቅ፣ እሷም ራስዋ ካንተ ትርቃለች። ሰባት እጥፍ አድርገ እንዳትሰበስባት፣ ብሃጢያት ትልም አትዝራ። ከእግዚአብሔር መንግስትን አትለምም፣ ከንጉስም የክቡር ዙፋን አትለምም። በእግዚአብሔር ፊት ጻድቅ ነኝ አትበል፣ በንጉስም ዘንድ ብልህ ነኝ አትበል። ዳኛ መሆንን አትውደድ፣ ንሆ በደለኛውን ለመቀበል አትችልም ይሆናልና፣ ንሆ ለባለጸጋም ታደላ ይሆናልና በእውነት ስራ ላይ ኃጢአት ትሰራለህ። ያገረርም ሰው አትበድል። ራስንም በኦገኖች መካከል አታስብ፣ በአንዲቱም ቢሆን ከቅንጣት አታመልጥምና። ሁለት ኃጢአት አንድ አድርገ አትስራ። በመባዬ ብዛት እግዚአብሔር ኃጢአቴን ያስተስር የለኛል፣ ለሎሉ እግዚአብሔር መባ ካገባው ይቅር የለኛል አትበል። በምትጸልይበት ጊዜ አትቸኩል፣ ምጽዋት መመጽወትህንም አታቃለል። የሚያሳዝን ደስ የሚያሰኝም አለና፣ ባዘነ ሰው አትሳቅ። በባልንጀራህ አሰት ተግባር አታድርግ። በወዳጅህና በባልንጀራህም ላይ እንዲህ አታድርግ። በምንም ሁሉ ጊዜ ሐሰትን አትውደድ፣ ፍጻሜዋ ይጎዳሃልና። በሽማግሌዎች መካከል ብዙ ቃል አትናገር። በአፍህ የተናገርከውን ስዕለትን አትመልስ፣ ቃልህም አትለውጥ። የእጅንም ስራ አታቃልል። ፈጣሪንም የሚያበቅልልህን ቡቃያህን ቸል አትበል። ብዙ ናቸው ብለህ በኀጢአተኞች ጋር አንዳትሆን ኀጢአት እንደማትዘገይ አስብ። ሰውነትን ፈጽመ አዋርዳት። የኀጢአት የሚፍዳቸው ትልና እሳት ነው። በእየነጋው ወዳጅ አትለውጥ። ስለ ቀይ ወርቅ ወዳጅን አትጣ። መዋደዷ ከወርቅ ይወደዳልና ብልህና ደግ ሴትን አትጥላ። በእውነት የሚገዛል ቤተሰብህ ላይ ስለ አንተ ሰውነትን አሳልፎ በሚሰጥህ በምንደኛም ላይ ክፉ ነገር አታድርግ። ብልህ ቤተሰብህን እንደ ራስህ ውደድ። ነፃ ታወጣም ዘንድ ተስፋ ያደረገህን ዋጋውን አታጥፋት።

ከድካምህም ታተርፋለህ። ነገር ግን ለብልህ ሰው አጋባት። እንደ ራስህ የምትወዳት ሚስት ብትኖረ አተብታት። በፍጹም ልቦናን አባትህን አክብረው፣ የእናትህንም ምጧን አትዘንጋ። በእርሷን ምክንያት እንደተወለድክ አስብ። ላደረጉልህስ ፈንታ ምን ታደርግላቸዋለህ? በፍጹም ሰውነትህ እግዚአብሔርን ፍራው፣ ካህናቱንም አክብራቸው። በፍጹም ኃይል ፈጣሪን ውደድ፣ የሚያገለግሉትንም አትተዋቸው። እግዚአብሔርን ፍራው፣ የሚያገለግሉ ካህን አክብራች። የታዘዘልህን እድሏን ስጠው፣ ቀዳማያቱንና ስለ ኃጢአት የሚሰዋውን መሥዋዕት ውርቹቱንም፣ ማታና እጽዋት፣ መሠዊያው መሥዋዕት፣ መጀመሪያ የሚወለደው ከብት ስጠው በረከት ፍጽም ትሆነል ዘንድ እጅን ለድሃ ዘርጋ ስጦታ በሕያው ሁሉ ፊት ጸጋሎ ስለ ሞተ ሰውንም ንጽዋት መስጠትም አትተው። ከሚያለቅሱ ሰዎች አትለይ፣ ከሚያለቅሱም ጋር አልቀስ። ከሐሜቶኞ ሰው መጎብኘትን ቸላ አትበል፣ በዚህ ይወዱሃል። በተናገርኸው ነገር ሁሉ ፍጻሜህን አሰባት፣ ሁልጊዜም አትበድል። ይህ ሰማያዊ መንገድ ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትዘንጉ። ውስዋት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። በያለንበት ሰላም እግዚአብሔር አይለየን። ሀገራችን ኢትዮጵያን ሰላም ያድርግልን። አሜን